ኮማንደር ተስፋዬ ዴቢሶ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ሆነው ተሾሙ። የሲዳማ ክልል ከሰሞኑ በጸጥታው ዘርፍ እየወሰደ እንደሆነ በተገለጸው ተቋማዊ ሪፎርም ዛሬ የቀድሞ የክልሉ ኮሚሽነር የነበሩትን ሽመልስ ቶማስን በዛሬው እለት ከስልጣን ማንሳቱ የተሰማ ሲሆን ማምሻውን ኮማንደር ተስፋዬ ዴቢሶን የክልሉ ፖሊስ ኮሚሽን ኮሚሽነር አድርጎ ሾሟቸዋል። አዲሱ ኮሚሽነር ተስፋዬ ዴቢሶ ሲዳማ በዞን መዋቅር ከነበረበት ጊዜ ጀምሮ በልዩ ልዩ ፖሊሳዊ አመራሮች ተቋሙን ያገለገሉና በአሁኑም ወቅት የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ሆኖ ሲሰሩ እንደነበሩ ቲክቫ ኢትዮጵያ ከተለያዩ ምንጮች አረጋግጧል። ይህ መረጃ በተዘጋጀበት ወቅት ስለ ቀድሞ የሲዳማ ክልል ፖሊስ ኮሚሽነር ከኃላፊነት መነሳት ዙሪያ ይፋ የተደረገ መግለጫ የሌለ ሲሆን የፖሊስ ኮሚሽኑ የፌስቡክ ገጹ አዲሱን ኮሚሽነር ሹመት ከደቂቃዎች በፊት ይፋ አድርጎታል ሰሞኑን እንግዲህ በሲዳማ ክልል የተነሱት የካድሬዎች ዙሪያ ና ባለስልጣናት ዙሪያ አርቲስት ወኪቻው ወጥቶ ተቃውሞ ማቅረቡ የምታወስ ነው። ያን ተከትሎ ነው እንዳለ ሪፎርም እየተደረገ ያለው። አርቲስት ወኪቻው እስከ ርዕሰ መስተዳድሩ ጭምር ሪፎርም እንዲደረግ ነው የምፈልገው ብለዋል። ሚኪነኝ ከሚኪታቦር ንፎ አዳዲስ መረጃዎች ካሉ እየተከታተልን ለእናንተ የምናቀርብላችሁናል። ለእሳታት ካሉኝ አጫጭር መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ደረስ በያላችሁ በተለም ክፍል ሰላም ያቆያችሁ።